ማልተቆጣጠርከው አንተው ተናግረኋል። ያው የዴሊቨሪውን ሲስተም ብዙ አልገባህበትም። ብዙም ኃይል አልነበረህም ማለት የሰው ኃይል ስላልነበረ። እዚህ ሀገር እኮ ዴሊቨሪ ለመጠየቅ መጀመሪያ ሌቨር ማውጣት ይኖርብሻል። ተቆጣጥረኸው ነው እንደ የምትዘጋጀው። ተዘጋጅተህ ነበር መቆጣጠር የነበረብህ ያንተ ሲ ቋሉ ስ ገኘ እንዳለ የታቋሉ ይኸውልህ ልንገርህ ይኸውልህ አንተ ያመጣኸው ሲስተም እኮ ድፍን ዱባይን እንደምትቆጣጠር ታውቀው ነበር አንተ እርግጠኛ ሆነህ እኮ ነው ያመጣኸው ትቆጣጥረዋለህ ይሄ ጥያቄ እና መልስ የለውም ግን ምን ነበር መሰለህ ማድረግ የነበረብህ ኃይልህን አዘጋጅተህ ቢሆን ኖሮ የጀመርከው አንድም እንከን አይገኝብህም ነበር ገባህ አንተ የኃይል እጥረት እና ያው እንዳልከው በግልጽ ስትናገር ወላሂ በጣም ያስደስተኛል። እኔ እውቀቱ አልነበረኝም እየሰራሁ ነው የተማርኩት፣ ፊኒሽ። እየሰራ ተማርከው እያስተካከልከው እየሄድክ ነው። እኔ ለዚህ ንግግር ብቻ አደንቅሃለሁ ወንድ ጊዮርጊስ። እኔ ግግም ብሎ እኔ ራይት ነኝ እኔ እንደዚህ ነኝ የሚል ሰው ነው ምጠራው። እየሰራው ተማርኩኝ። ሁላችንም እንደዛ ነ ሁሉም በሁሉም በስራ በቦታው ተምረው የወረደ የለም። ኤክስፒሪንስ የምናገኘው በጊዜ ነው። ያንተ ግን ችግር የፈጠረው ለምንድን ነው? አሁን ችግር ተብሎ የተያዘውን ኢሹ የፈጠረው ለምንድን ነው? ወረድክባቸው፣ ከዛ በኋላ ተዘጋጀ፣ አደላደልክ አሁን እየመሰከሩ ነው። ችግሩ ነበር፣ ነገር ግን እየተስተካከ እነ ሰማንያ ሰባ ያሉትን ጥጋ ሲይዛቸው ይሄንን ሁሉ ህዝብ አይወክሉም። አንድ ወይም ሁለት ሶስት ሰው የተናገረው ንግግር ነው። አሁን እህታችን መታ በግልጽ የተናገረችው እኔ ያልኩህን ነገር ነው ቅድም ቶሎ መጥተው አይወስዱ ቶሎ ገንዘባችንን አይደርሱም። ኖርማል ካላስ ይሄን በጣም ኖርማል እንትን ነው። የሰጠኸውም ሰበብ ደግሞ እሷ ከማለቷ በፊት ኦልሬዲ አንተ የአሰራር ሲስተምህን ስትናገር ይሄን ሊፈጥር እንደሚችል የታወቀ ነው። ገባ? እኔ እንደ እኔ ነቴ ካለኝ እውቀት ከእኔ የተሻሉ ደግሞ ብዙ ሰዎች አሉ። ባለኝ እውቀት አንደርስታንድ ያደረኩት ምንድን ነው? አንተ ነገር አለሙን ኮንትሮል ካረከው በኋላ ተዘጋጀ። ያ ነው ክፍተት የፈጠረው። ተዘጋጅተህ ኮንትሮል አድርገኸው ቢሆን ኖሮ ወልደ ጊዮርጊስ ይችን ታክል እንከን አይገኝብህም ነበር። ገባ አይኔ የእኔ ግምት ይሄ ነው። ከኔ በላይ ደግሞ አዋቂዎች አሉ እዚህ ጋር ሌሎችም ሰዎች አሉ። ከታችም ያለ መናገር የፈለገ ሰው ይናገር። ግን አሁን እኛ ስንጠራህ ወይም ስናናግርህ ተወያይ። ለነዳጅ የምናወጣው ከሀያ አምስት ብርሃን በላይ ነው እሱ ቤታቸው ድረስ ሄደን ነው ያንን እንትን የምንሰበስበው፣ ያንን ኦርደር የምንሰበስበው፣ ያንን ለአንድና ለሁለት ኦርደር ቤታቸው ሄደን ሰብስበን ደሊቨር እናደርገን። ሀያ አምስት ድርሃም ነዳጅ አለ። ምን አለ ምን አለ ምን አለ? የሚሸለመው በየሳምንቱ ሀያ አምስት ሺህ ድርሃም አለ። እኛ ብዙ እዚህ ግባ የሚባል ትርፍ የለውም። እኛ የምናተርፈው እቃውን እኛ ብንሸጠው እናተርፋለን። ምክንያቱም እኔ የትኛው ጻድቅ ነኝ ብለዋል እኮ እነሱ ብለውኛል። ደንበኛ ሰብስቦ እንትን ሊያደርግ ነው። መጀመሪያ ከነሱ ጋር ምን አሰባሰበኝ ማስታወቂያዬን እኔ ቡም አርጌ እንዳያችሁት በሚገርም ሁኔታ በሲስተም ቀጥተኛ ማስታወቂያ ስለማይቀበሉ ሌላ ነገር እነሱ ስም ያጠፉ መስሏቸው ሲጋጋጡ አንዴ ታዋቂ አረጉት። በአንድ ቀን በአንድ ፖስት ከዛው ሀያ አምስት ሺ ድራ መጣ። በአምስት ሺ ድራ ምናምን ነበር ያዴ ያንን እያመጣን እኛ ጋር ሁሉም እኮ ከኛ ጋር እየመጡ ያዛሉ። በቃ እንደዚህ፣ እኔ የትኛው ክርስቶስ ነኝ? እኔ የትኛው የትኛው ጻድቅ ነኝ? እኔ የኔ ጥቅም ይቅር ብዬ እነሱን የሚጠቅም ነው? የትኛው መቼ መቼ ነው የመቼ ጳጳስ ነኝ እኔ? ስለዚህ ምስጋናው ቢቀር ስም መጥፋቱ ካልቀረልኝ፣ ምስጋናው ችግር የለም ይቅር፣ ግን ስም መጥፋት ደግሞ ከተከተለ ምን እሰራለው እኔ? ልክ ከቲክቶኩ ዘወር እንዳልኩት ከእነሱም ዘወር በቃ እኔ የራሴን ስራ እሰራለው የኔን ስራ እና የኔን ጥቅማ ጥቅም ብቻ ፈልገው የሚመጡ ብቻ ጋር እነጋገራለሁ። እኔ የምጠቅማቸው እነሱ የሚጠቅሙ ጋር ብቻ ዲል አረጋለሁ። ከዛ ውጪ ንግድ ፍቃድ የላቸውም። እነሱ ወጠው መናገር አይችሉም። ያሉኝን እያደራጀው ንግድ ፍቃድ እንዲኖራቸው አደርጋለሁ። ዛት ይዛት እነሱ ንግድ ፍቃድ ስላላቸው ወጠው ፊትለፊት እንጋፈጣለን እያሉ ሲፎክሩ ስለነበረ እንግዲህ ፈረሱ ምን እንጋፈጣለን ያሉት አንዳቸውም ለመምጣት ፈቃደኛ አይደሉም ጀነራሊ እኛ ችግሩን ነግረንሃል ወእኔ በምቀጣበት መንገድ ይቀጣቸዋል እዛ ኦኬ እኔ ግን እኔ እኔ እንደ ኔነቴ አንተ አመጣጥህ እንደዚህ በትንሹ የምትሸነፍ በትንሹ የምትረታ አይደለህም በጣም ትንሽ በብራችን ሀዋላ ልንገርበት ነው ወልዴ እኛ እኔ ደላላ ኔ ስላቸው ሌባ ደላላ፣ ምንድን ነው ወንጀለኛ ደላላ እንደዚህ። ማንም በስራው ያልተነቀፈ የለም እዚህ ጋ አንተ ዴሊቨሪ ስትሰራ ወይም ቢዝነሱ ስትኖር የራስህን ጥረት ራስህን የምታውቀው። እኔ በመስራቴ በጣም ይቅርታ እ በጣም ይቅር በይኝ በጣም ስለተናደድኩ ነው። በማል በማል ማቋረጠች በጣም ስለከፋኝ ነው ማለት ጥሩ ነገራት ነው። እንትን ሲባል እኔ ከነሱ ጋር በመስራቴ ብዙ ነገር አጣለሁ። ለምሳሌ ከልብሱ ላይ የማጣው ብር አለኝ። ከልብሱ ላይ እነሱ ስለሚሸጡት እነሱ የእነሱ የሚሰሩትን ስራ አልሰራም ብዬ ለነሱ ታምኜ ስለተውሁት እንጂ እኮ እኔ የትኛው ግዴታ አለብኝ እንዴ? እኔ እኮ ልብስ ቤት የመክፈት መብት አለኝ ነው። ብር የለኝም ልብስ ቤት ሀበሻ ቀሚስ ገዝቶ መደርደር የሚችል ሱቅ የሚከፍትበት ብር የለኝም።

እና አብዛኛው ነጋዴዎች ይፍን አሉ። እዚህ ላይም እያዩ ነው። ጠይቀናቸዋል። ችግር አለ ወይ በኢቴች በአሰራር ላይ ችግር አለ ወይ? ችግር ካለ ያው ችግር አለ ብሎ የሚጠይቃቸውን አካል ነበር መጠየቅ። መጀመሪያ ከኛ አልፎ እኛ ችግሩን ሳንፈታ ችግሩን ሳንፈታ ከቀረን ደግሞ ወልድን ቀጥታ ማውራት ነበር። አሁን ሚዲያ ላይ ወጡ። በጀርባ ማውራት አስፈላጊ አልነበርም። ምክንያቱም ይህን ነገር ለማድረግ ከሶስት ወርና ከአራት ወር በላይ ነው ሲጠነስሱ የነበረው። እናውቃለን ብዙ ነገር። ግን ተገቢ ባልሆነ መንገድ እንደዚህ ላይቭ ላይ ወጥቶ የሰው ስም የሰው ካምፓኒ ለማጥፋት መሞከር አንድ ወንጀል በወንጀልም ነው። እያንዳንዳቸውን አሁን እዚህ ጋር መሲ ብርጅስቶን አናግራቸዋለች። ምክንያቱም አናቂ ይመስላቸዋል፣ ግን ብዙ ነገር እናውቃለን። አሁን አንዳቸውም ለመምጣት አላሰቡም። ለምን? ውሸታቸውም ስለሆነ። ለምን? ያሰቡት ነገር ባሰቡት መንገድ ሊሄድላቸው ስላልቻለ ብቻ እኛ ጋር ያሰራር ችግር ምንም አይነት ችግር የለብንም። መቶ ሰላሳ ከዛ በላይ ነጋዴዎች አለን። እቃቸው ማታ ይሰጡናል በንጋቱ ይደርሳል። የማይደርስላቸው ገያቲ ወይም ደግሞ አልዋገን እሱም ደግሞ የትኛውም ካምፓኒ በሳምንት ሁለት ቀና ያወጣው እሱም ግን እኛ እናደርጋለን። ሌላ ካምፓኒ ሀያ አምስት ብር ሲያስከፍላቸው አሜን ሀምሳ ብር ሲከፍሉ እኛ የምናስከፍላቸው ሀያ አምስት ብር ነው ደውለውላት ሄደው ለአንድ ከስተመር ደውለውላት ሄደው ሳታነሳ ስቀር ያስከፍሉናል አለች አንድ ነጋዴ ጋ አስከፍለናት አናውቅም ልጅቷ ኑ ብላ ቦታው ላይ ሲደረስ ብቻ ራሷ ኑ ብላ ቦታው ላይ ደርሰን ካላነሳች ኦፍኮርስ ትከፍላለች ምክንያቱም በነፃ አይደለም ነዳጅ የምንቀዳው ከዛ በተረፈ ግን ምንም አይነት ቅሬታ ካላቸው ለእኛ መናገር ነበረባቸው ምንም አይነት ቅሬታ ሲኖራችሁ አውሩን ብለናል በግልጽ ማንንም ሳያወሩ ሚዲያ ላይ ወጥተው ግን ሌላ አጀንዳ ስላላቸው ነው። አንድ እህታችን የሆነ ጊዜ ከደረሰኙ ከተሰጠኝ ቆየ ቆየ እና ወስደው ሊጋያቁ ማለች ልጅቷ የመጣቸው በጣም ክረውደድ በነበረበት ታይም ላይ ነው። ለምን ያን ገና ኢቴኤች ሲቋቋም ለምን አልመጣቸውም? እኛ ፈልጋ አለም የመጣቸው። አብዛኛው ሰው እጣ እጣ ስለሚላቸው እጣውን ፈልገው ነው። እኛ ኢቴኤቾች ላይ መስራት የምንፈልገው እንደውም ያለ እጣ ኢቴችን ብለው እንዲመጡ ነው። አሰራራችንም እንደዛው ነው። ፕላስ ደግሞ አንዳንድ ነጋዴዎች ኢቨን እቃው እንኳን ሄዶ ሳያልቅላቸው ብድር ጠይቀውን የሰጠናቸው አሉ። እዚህ ጋር ወጥተው አሉ፣ አሁን እዚህ ላይ ላይም አሉ። ቢናገሩ ደስ ይለኛል እዚህ ሚዲያ ላይ። ስለዚህ አሁንም ለሁለት ሶስት ተናጋሪዎች ምንም አይነት ስሜት አይሰማ የአንተ ልክ ይሄ አይደለም። የአንተ ልክ አንድ እና ሁለት ንግግር መውደቂያ አይደለም ወይም ሀሳብህን ኮምፕሊትሊ መቀየሪያህ አይደለም። እድገትህን የማይፈልጉ ሰዎችን እያስወገድክ ስንት ህዝብ እየለወጥክ እንዳለ ማሰብ አለብህ። ገባ ተነስተ እዚህ አንተ ያለህበት ደረጃ እና ሌሎች ነጋዴዎች ያሉበት ደረጃ እንዳይደለም። ሄዳ አንድ ሺፎን አዳራሽ ከፍተ ወይም የአንድ ያገር ልብስ አዳራሽ ከፍተ እጣለኝ እንዲያለኝ እንዲያለኝ ስትል ማንንም ሌላውን ነጋዴ ዞር ብሎ የሚያየው የለም። ሳሆላላ ታውቀዋለህ አንተ ግን ደግሞ ያም ሆኖ ሪዝቅ የአላህ ነው። አንተ እዚህ ጋር ባበደ ሁኔታ እየሰራ የድሃዎቹን በር የሚያንኳኳበትም ሁኔታ ይመጣል። ግን አመጣጥህ ይሄ ያልነበረም እና ለአንድ ሁለት ሶስት መተው እንኳን ሊጋፈጡ ላልቻሉ ሰዎች ሌላ አይዲያ ውስጥ ሌላ ሀሳብ ውስጥ አትገባ እርግጠኛ ነኝ አሁንም የንቤት ቅጽበት ላይ እንደዚህ እንደምትናገር ነገር ግን አሁንም ቢሆን የተበላሹትን ነገሮች አስተካክለ ከእህት ወንድሞች ጋር አንተ ለነገር ለአኪራህ የሆነሃል ነገ ለመጨረሻ የሆነሃል። ዛሬ እነዚህ ልጆች ስታሳድጋቸው፣ መንገድ ስታስይዛቸው፣ ስታበረታታቸው ለአንተ ለአኪራህ ነው። በምድር ላይ ከሰው ምንም አጠብቅ የእውቀታችሁን መጠን ሁሉ የገንዘባችሁን መጠን የተለያየ ነው እና ለሁለት ሶስት ሰዎች እንደዛ ተደስተንብህ